ባዩሽ ከባድ ወንጀል ሰራች። በሚያሳዝንና በሚያስደነግጥ ሁኔታ ወይዘሮ ሜላትን ከቤት ይዛት ወጣች። አፍና ከቤት ይዛ ወጥታ፣ በያሁን እያንዳንዱ ነገር ልትነግሪኝ ትች ያለሽ ወይ? አንቺ አረመኔ፣ ጨካኝ እኔን ማታለል የምትች መስሎሽ ነበር፣ በማለት ድንግርግሯን አወጣቻት። ወይዘሮ ሜላት ምን ማለት ፈልገሽ ነው ቆይ ባዩሽ አንቺ ማነሽ ምንድነሽ እያለይ ድንግርግሯ ወጣ እባክሽን ተይ እኔ አንቺ ነሃና ተደብቃችሁ ስታወሩ ሰምቻችኋለሁኝ እና ማስታወስም ጀምረሻል ስለዚህ አውቀሽ እያስመሰልሽ እኛን ምን ለማድረግ እያሰብሽና እየሞክልሽ ነው ከኔ ከወይዘሮ ባዩሽ የሚያመልጥ ምንም ነገር የለም። አንዴ አልወስን እንጂ ከወሰንኩኝ እጅግ ከባድ ሰው ነኝ በማለት ተናገረች። የእውነት በጣም ያሳዝናል፣ በጣምም ልብ ይሰብራል። ወይዘሮ ሜላት የምትዩን ነገር ምንም አላቀልሽም። አሁን ትለቅኝ እንደሆነ ልቀቂኝ፣ ካልሆነ ግን አንቺ ላይ እመኘኝ ከባድ ችግር ይፈጠራል በማለት ስትመልስላት ምን እንዳይመጣብኝ ነው እኔ እንደው ችግርንና መከራን በደንብ አድርጌ ድብና አድርጌ ለምጄዋለሁ። ስለዚህ ምንም የምፈራው ነገር የለኝም ትሰሚያለሽ። እንደውም ያኔ አናትሽን አናትሽን በጠርሙስ የቀጠቀጥኩሽ እኔ ነኝ ብላ ተናገረች። ቆይ ባዩሽ ምን ማለት ፈልገሽ ነው? ለምንድን ነው አ እኔ ይሄንን ማመን አልችልም። እያስመሰልሽ ነው ውሴትሽን ነው እያለይ ወይዘሮ ሜላት ብትናገርም ኧረ እባክሽ ይሄን ይሄን ለኔ ተይው ነገርኩሽኮ! ነገርኩሽ እኮ ከዛ ሀኒቾ ግራ ገብቷት እማዬ ዛሬ የት ናት በማለት ድም ብላልን ጠየቀቻት ድም ብላልም ደግሞ እኔ አላውቅም ብቻ ግን ያቺ ባዩሽ ተብዬ ዋጋ ሲያወሩ ነበር ምን እንዴት እንደዚ ታደርጊያለሽ እንዴ ምን ተፈጠረ የኔ ትርንጎ እንዴት ሰው ከዋዦች ጋር ብቻ አንተ ተሻት የምትሄጁ? ድን ብላል በጣም ስህተት ሰርተሻል፣ በጣም ስህተት ሰርተሻል እያለች ወደ አባቷና ወደ አሲር ደወለች። ሀኒቾ የተፈጠረውን ነገር እያንዳንዱን ነገር ስትነግራቸው በጣም ደነገጡ። ከዛ ሀኒዬ አሁን ሰተት ብለሽ መንጣት ያለብሽ ሰዓት ነው ብለው ተናገሩ። አባዬ፣ አሲር ምንድን ነው የተፈጠረው ነገር ብላ ገስግሳ ስትመጣ እስኪሳ ስትመጣ እያንዳንዱ ነገር ነገሯት። እሱም ደግሞ ከዚህ በፊት እርግብን ወይዘሮ ባዩሽን እየመረመሩ እንደነበረና በወይዘሮ ባዩሽ እጅ ሰውእጅብ የሰው ህይወት እንደጠፋ ለሃኒቾ ነገሯት። ምን አባዬ እኔ ይህንን በፍጹም ማመን አልችልም ብላ ስትናገር የኔ ልጅ የግድ ማመን አለብሽ። አንቺ ብቻ ሳትሆኚ እየተሰቃየሽው የሌላም የንጹህ ሰው በዛ ላይ ያውም የጎዳና ተዳዳሪ ሙቷል። እባክሽን ሃንዬ፣ የሆነ ነገር ማድረግ አለብን። ይሄንን የዋህነትሽንና ይሄን ቅንነትሽን ትተሽ ወይዘሮ ባዩሽንና እንዲሁም ደግሞ የእሷን ተባባሪዎች በሙሉ እኛ የግድ ለህግ ማቅረብ አለብን ብለው ተናገሩ። ሃኒ እሺ፣ እያንዳንዱ ነገር እናደርገዋለን አባዬ፣ ነገር ግን ከዛ በፊት እናቴ መገኘት አለባት። እናቴ እየተሰቃየች ነው ያለችው። የእውነትን በባዩ ሽጅ ከሆነ በቃ ትገላታለይ በማለት ተናገረች። በሌላ በኩል ሰላምዬና እንዲሁም ደግሞ ምላሴ እናታችን የቲዳ ነው በማለት አበዱ ጨለሉ። ከዛን ሀንቾ የምትለው ነገር ቢጠፋት እንኳ የእውነት እኔ አላውቅም ብላ ስትል ምን ማለት ፈልገች ነው ሀና እያንዳንዱ ነገር መናገር አለብሽ እ ትሰሚኛለሽ መናገር አለብሽ ምክንያቱም አንቺ ነበርሽ እቤታ እያለሽ አንቺ ነበርሽ የምትንከባከቢው ብለው አፋጠጧት ሰላም ሰላም፣ ውድና የተከበራችሁ የህያ በዩቲዩብ ቤተሰቦች እንዲናችሁልኝ፣ ሁሉ ሰላም፣ ሁሉ መልካም ምን፣ እግዚአብሔር የተመሰገነ ይሁን። ሰላም ና ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ነባር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አጓጊውና አስተማሪው ኖላዊ ድራማ እንደቀጠለ ይገኛል። የእውነት የዛሬው እጅግ ትንግርት እየተፈጸመበት እና በጣም ትልቅ ወንጀል እየተሰራበት እንደውም ጦርነቱ በይፋ እየተደበላለቀበት ነው። በጣም ልብ ይሰብራል። ወይዘሮ ባዩሽ ሁሉንም ነገር ግልጽ አደረገችው። ሜላት ደነገጠች። ቆይ ለምን በደካማ ጎኔ ገብተሽ እኔን ማጥቃት ፈለግሽ ብላ ብትላትም አፍሽን ዝጊ የሆነው ይሆኗል ከዚህ በኋላ ወደ ኋላ የምልበት አንድ ምክንያት የለኝም። ስለዚህ አሁን የእውነት ቤተሰቦችሽ፣ ባለቤትሽ፣ እንዲሁም ልጆችሽ አንቺን የሚወዱሽና ለአንቺ ቦታ ካላቸው እኔ የምለውን በሙሉ ያደርጋሉ ብላ ገግም አለች። ምን ማለት ነው ባዩሽ? አንቺና እኔ እኮ ማለት የስንት ዓመት ጓደኛሞች ነን። አብሮ አደጎች ነን ስለምን አብራደግ ነው የምታወሪው? እኔ አንድ ቀንም የእውነቴ ነው ምልሽ እንዳብራደግ እንደ እህት ተሰምተሽኝ ፍጹም አታውቂም። አንቺ ራሱ ራሱ ወዳድና ራሱ ወዳድ ብቻ ነሽ። ስለዚህ አንቺ ለእኔ ምንም አይደለሽም በማለት ልቧን ሰበረችው። ወይዘሮ ሜላት እውነትም ጠርጥሬ ነበር። ነገር ግን የእውነቴ ነው ምልሽ ከዚህ ቤት ልውጣ እንጂ አንቺን ራስሽን እኔ ራሴ አንቄ ነው የምገልሽ ፖሊስ እንኳ እጅ አትገቢም ብላ ትዛተችባት። ከዛ ባዩሽ፣ ያንቺ መዛት ምንም አያመጣም። ስለዚህ አሁን ቀስ ብለሽ ወደ ቤተሰቦችሽ ጋር ትደዊና ገንዘብ እንደሚያስፈልግሽ ትጠይቃቸዋለሽ ብላ የግድ ወደ ቤተሰቦቿ ጋር አስደውላ ገንዘብ እንደሚያስፈልጋት ተናገረች። ወይዘሮ ባዩሽም ትሰማኛለህ፣ አንተ መስፍን ተብየው አረመኔ ሚስትህን የእውነት የምትፈልጋት ሚስትህን የምትፈልጋትና ለሚስትህ ቦታ ካለህ አራት መቶ ሺህ ብር አሁኑኑ ማንጣት አለብህ ብላ ተናገረች። አንቺ ባዩሽ የተባልሽ አረመኔና ጨካኝ፣ ከልጄ ለስንት ዓመት እንደውም ያለያየሽኝ አንቺ መሆንሽን ጭምር ሁሉንም ነገር ደርሼበታለሁ። አንገት ሽናንቄ ሳልገላግልሽ አሁን ያለሽበትን ተናገሪ ብሎ ቢላትም እንኳ አንተ የማትረባ ፈሪና የማትረባ ሰውነህ የሰው ስሜት መቼም ቢሆን አይገባህም። ስለዚህ አሁን የምልህን ነገር በሙሉ እያንዳንዱ ነገር ታደርጋለህ ብላ ዛተችበት። ሰላምዬና ምላሴ በቃ አሁን እሱ ያለችውን በሙሉ እናድርግላት፣ እናቴን እናድናት በማለት ሁሉም ግብ ግብ ፈጠሩ። አቶ ኖላዊና እንዲሁም ደግሞ አቶ መስፍን እያወሩ የእውነትም አሁን ይቺ አብሮ አደ ጓደኛ ናት ወይ እያሉ ግራ ተጋቡ። ወይዘሮ ባዩሽ ወይዘሮ ባዩሽ በጣም ግራ ተጋባችና ሃንዬ እኔ የምልሽ ቆይናትሽ ግን የእውነት መሆኗ ነው? እንደዚህ እኔ ላይ እምቢ ዘራፍ የምትለው እ እኔ ምን አውቃለሁኝ። ምን ሆኑ ደግሞ ምናልባት እኮ የበሽታው አንድ አካል ሊሆን ይችላል እንደዚህ የሆኑት፣ ስለዚህ ምንም እንኳ ባትፈርጅባቸው ጥሩ ነው ብላ ስትል፣ ወይዘሮ ሜላትና ባዩሽ ደግሞ ባዩሼ፣ እኔ እኮ ግራ ተጋብቼ ነው፣ እስኪ እያንዳንዱ ነገር ልትነግሪኝ ትቼ ያለሽ። ደግሞ ምን ልንገርሽ? እንዴ ምን ልንገርሽ ማለት ምን ማለት ነው? ሀና ምኔ ናት? እንደገና ደግሞ እዚህስ ቤት ምን እየተካሄደ እንዳለ ልትነግሪኝ ትቼ ያለሽ። እኔ ምንም የማቅልሽ ነገር የለኝም። እባክሽ ተይኝ ነው እምልሽ እባክሽ ተይኝ እ ምን ማለት ነው ተይኝ ማለት ቆይ አንቺ ጓደኛ አይደለሽ እንዴ እያንዳንዱ ነገር ብትነግሪኝ ምን ችግር አለው አረተይ ግን አረተይ ግን እያለች አውቃ ብታስመስልም እንኳ ወይዘሮ ባዩሽ ግን ፍጹም እሽ ልትላት ፍቃደኛ አይደለችም ወይዘሮ ባዩሽ ወደ እርግብዬ ጋር ስልክ ብትደውልም እንኳ ግን በፍጹም ልትሳላት ፍቃደኛ አይደለችም። እናም አያጉድ በጣም በሚያሳዝንና በጣም በሚገርም ሁኔታ ለነገሩ እንዴት ልትደውይ ትችያለሽ? ያንን ሁላ ወርቅና ያን ሁላ ይዘሽ ንብረት እንዴት ትመለሻለሽ? እኔ አያድርገኝ። እኔ ባዩሽ ግን ያገኘሁሽ ለታ እገልሻለሁኝ እያለች ዛተችባት። በጣም ያሳዝናል። በሌላ በኩል ታምቹ አጎቱን ይቅርታ ጠየቀ። አንተ ከአባትም በላይ አባት፣ ከጓደኛም በላይ ጓደኛ፣ ከወንድምም በላይ የእውነት ወንድም ነበር። እኔ ግን በእርግ ቤት ተነሳ ሁሉንም ነገር አበላሸሁት እና በጣም ይቅርታ አድርግልኝ። አሁን ልትሄድ ነው ወይ ብሎ ሲጠይቀው አዎ እንግዲህ መሄደ ነው ሲቀጥል ደግሞ እውነት ለመናገር አንተ እኮ ምንም አላደረግክም እንዴ ምን ማለት ነው ማለት ነው ምንም አላደረግክም ማለት እኔማ አድርጌያለሁ እንጂ አንተ እኮ ሰው እንደሌለኝ አውቀህ እንደገና ደግሞ አደራህን ለመወጣት መትሃል ይኸውልህ እሱ እኮ የወንድሜ አደራ ነው የአባት አደራ ነው እኔ አባቴን አላውቀውም እውነት ለመናገር አንተን ግን በጣም ነው የማመሰግነው ደግሞም እንዳትጠፋ ብሎ ሲለው እንዴ እኔ እንዴት ልጠፋ እችላለሁ? አንተ ማለት እኮ ልጄ ማለት ነ ለማንኛውም ግን አሁን አትሸኘኝም እንዴ አለው። እንዴት ድብ እናድርጌ ነዋ። ለማንኛውም ላሲርና ለፋያውም ልደውልላቸው ብሎ ተምቹ ደወለላቸው። አቶ ኖላዊ አቶ ኖላዊ እና እንዲሁም አሲር ሃንዬ፣ ባለቀሰችበት ምክንያት በጣም ጥያቄ ፈጥሮባቸው፣ ቆይ ደስታ ይህን ያህል ቢያስለቅስ ታዲያ ለምንድነው ለኛ ያልነገረችን? እያሉ ድብልቅልቃቸው ወጣ። ዘሪሁን፣ እኔ ሁሉንም ነገር ጨርሸው እውነት ለመናገር ብሄድ እጅጉን ደስ ይለኝ ነበር። ነገር ግን በፍጹም ሊሆንልኝ አልቻለም። ስለዚህ እባካችሁን ይቅርታ አድርጉልኝ፣ እኔም በአስቸኳይ ስራ ተጠርቼ ነው ብሎ ሲል፣ ምንም ችግር የለውም ይህ ሁሉ እኮ አንተ ብዙ ነገር ለኛ አድርገህልናል፣ እና ምንም የሚያሳስብና የሚያስጨንቅ ነገር የለም፣ ሁሉንም በእኔ ጣለው ብሎ ተናገረ። አሴር አሴር ሀንቾን የእውነት እናትሽ እንደዚህ ሆና ስላየኋት እጅጉን ደስ ብሎኛል ብሎ ሲላት፣ አዎ አሴር እውነት ለመናገር አሁን በዓለም ላይ ከእኔ በላይ ምንም አይነት ደስተኛ የለም። ታውቃለህ፣ በጣም ደስ ብሎኛል እና ደግሞ አባዬን ብቻ እንዳይከፋው አንተ ጠብቅልኝ። ኧረ ፋዘር እንደዛ ነገር አያውቅም። ታውቂያለሽ፣ አንቺም ሆንሽ ፋዘርም በጣም አስተዋይና ብልህ ናቸው። ምን ማለት ነው? አንቺ ከሱ እንዳይከፋው አባዬን ታያለሽ፣ እሱ ደግሞ ወይኔ ልጄን ከፋት ወይ ልጄን እንዳረጋት ወይ ይላል። ብቻ ግን የእናንተ መተሳሰብ ለእኔም እኮ እጅግ ትልቅ ክብር ሆኖኛል እያለ ማውራቱን ቀጠለም። በሌላ በኩል ወይዘሮ ሜላትና ሀኒቾ የእውነትም የአመታት ፍቅራቸውን እያጣጣሙና ተቃቅፈው እየተላቀሱ ባሉበት ሰዓት እባክሻንዬ ላደረግኩት ነገር ይቅርታ አድርጊልኝ ልጅን በጉያ የሸሽጌ እባክሽን እያለች መናገር ጀመረች። እባክሽማዬ አንቺ ምንም ነገር አላደረግሽም። እውነት ለመናገር ጥፋት ከተባለ የእርግብና የባዩሽ ነው። እነሱን ደግሞ ቶሎ ወደ ህግ እናቀርባቸዋለን። እዛ ድረስ ግን እባክሽን ተጠንቀቂ ብላ ማስጠንቀቂያ ሰጠቻት። እና ደግሞ አንቺ ምንም እንዳልተፈጠረ የማታስታውሽ ከሆነ እንደውም ድጋሜ እርግብንም ወደዚህ ቤት ማንጣት አለብን ብላ ተናገረች። ምን ማለት ነው ሐንዬ አይማዬ? እርግብንም ማንጠተን? የእውነት እርግብ ማን እንደሚከተላትና ማን አብሯት እንዳለ ማወቅ አለብን ብላ ደመደመች። የእውነት እርግብ ትመጣ ይሆን ወይስ ማ